ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም ቆንጆ መጥ ማስክ ነው ይዤላችሁ የመጣሁት። የጸጉር ማሳደጊያ የጸጉር ውህድ ነው ይዤላችሁ የመጣሁት በጣም ሀሪፍ ነው። በጣም ሀሪፍ የማማየን ፀጉር በጎን ያርጌላችኋለሁ። ፎቶውን እንደዚህ ዝንፍልፍል ያደረገላት በብዛት ቀባታለሁ። ይሄንን በብዛት ሰርቼ እንደውም አንድ ጊዜ በረዶ ቤት አስቀምጥና በቃ እንደውም ለወር ለወር ሁሉ ጠቀምላታለሁ። አንዴ ሰርቼ ማለት ነውና እንደውም የዛሬው በዛ ይላል ስሰራው ታዩልኝ። ያላችሁ ቀንሽ ላንድ ሁለት ጊዜ የሚሆን አስቀምጫለሁ። ስለዚህ ከሰዓት ለመስራት ስላሰብኩኝ ከጠዋት ሩዜን በጣም ቡክት ክት በቃ ገንፎ እንዲሆን ነው የፈለግኩት በጣም በቃ ክሪሚ እንዲሆን ስለፈለግኩኝ በጣም በቃ ድቅቅ እንዲል ስለፈለግኩኝ በጣም ነው ያበሰልኩትና ጠዋት ላይ ነው አብስዬ ያስቀመኩት ቅዝቅዝ እንዲል ማለት ነው ላለመጣደፍ ማለት ነው ስለዚህ እዚህ ጋር ካሮት የተወሰኑ ካሮቶች አጥቤ ቆሻሻውን አስወግጄ ፈቅፍቄ ያስቀመጥኩኝ ሙዝ ሙዝ የተወሰነ እኔ ስለ ማስቀመጥ ስለፈለኩኝ ልጄንም ቀብቼ ም ተቀብቼ ማስቀመጥ ስለ ሁለት ሳምንት ምናምን መስቀመጥ ስለፈለኩኝ በዛ አድርጌዋለሁ። እናንተ ግን በምትቀቡት ሰው ልክ መመጠን ትችላላችሁ። ስለዚህ እንደምታዩት ካሮቴን ሁለት ብርጭቆ ውሃ አድርጌ ሁለት የሻይ ብርጭቆ ውሃ አድርጌ ውሃውን ብቻ ነው የፈለግኩት ፈጨሁት ማለት ነው ካሮቱን እንደፈለጋችሁ ማድረግ ትችላላችሁ። መክተፍም ትችላላችሁ። እኔ የፈቀፈኩት ያው ማሽን እንዳይበላሽ ካሮት በጣም ጠንካራ ስለሆነ ማሽን ያበላሻል። ለዛ ነው እና ውሃውንም ማሳነስ ትችላላችሁ። ዋናው ነገር ውሃዋን ለማግኘት ነው። እና እንደዚህ አድርጌ እንትናልኩት ማለት ነው። ሙዜንም ሁለት ሙዝ ነው ያደረግኩት ቁራርጭ ያስቀመጥኩት እንደዚህ ቀድሜ ሁሉንም ማዘገጃች ያስቀመጥኩት ቪዲዮው ሰዓቱ ደቂቃው እንዳይረዝምብኝ ነው፣ እንዳይሰለቻችሁ ዋና ዋናውን ነጥብ እናንተ እንድትረዱና ና ያው ሳይሰለቻችሁ ቪዲዮ እንድትከታተሉ ነው እስከ መጨረሻው ዋናው ነጥብ። ሙዜን እዚህ ጋ ልጬ አንድ ሁለት ምናምን በእኔ መጠን የሰራሁት ይሄንን፣ ቢተርፋችሁ እንኳን እናንተ ከምትቀቡት በላይም ፀጉራችሁም በጣምም ከሚያስፈልገው በላይ ማትቀቡት ማባከን ነው። ስለዚህ እንደውም ማስቀመጥ ለሌላ ሳምንት ማስቀመጥ፣ ከዛ በረዶ ይሆናል። ከዛ በዛኛው ውሃ ውስጥ አስገብታችሁ በረዶ ሲለቅ፣ ቀዝቃዛውንም መቀባት ጥሩ ስላላደለ፣ በጣም በረዶ ሲለቅ ቅዝቃዜው ሲለቅ መቀባት ትችላላችሁ ማለት ነው። አታባክኑ፣ ሲተርፍ አታባክኑ፣ አስቀምጡት። ማንኛውንም ማስገብ ይሆን ማለት ነው። ስለዚህ እዚህ ጋር ሙዜንም እሩዜንም የካሮት ውሃይንም አድርጌ ፈጭቼ እንደምታዩት ቆንጆ ጁስ መስሏል። አሪፍ ነው። እኔ ቀጠና አድርጌ ነው የምጠቀመው። ሁለት ሁል ጊዜ ነግራችኋለሁ። በጣም አሪፍ ነው። ወፍራም አትጠቀሙ። ጸጉር እንትን ይላል። ቀጠን ያለ ሲሆን ጥሩ ነው። እኔ ውጤቱን እኔ ከኔ ውጤት ነው እንግዲህ የምነግራችሁ እንደኔ፣ ለኔ እየጠቀመኝ ነው እንግዲህ። ስለዚህ ሸር የማደርገው ስለዚህ ቀጭን ነው እንትን እምላችሁ መመክራችሁ፣ ቀጠን ያለ ቢሆን አሪፍ ነው ማለት ነው። ስለዚህ አጠለልኩት፣ እዚህ ጋር በቆንጆ ማጥለያ የሆነ ሀበሻ ጨርቅ ነው አጠለለልኝ። ለምን የሙዙ የሩዙ ደቃቅ ነገሮች ስለሚኖሩ ጸጉሪ ውስጥ ገብተው እንዳይረብሹ ማማዬ፣ ጸጉር ውስጥም ገብቶ በኋላ ለማላቀቅ ከባድ ስለሆነ አያችሁት? የሙዙ ምናምን፣ ይሄ አሁን ጸጉር ውስጥ ሲገባ ከባድ ነው። ስለዚህ ቆንጆ ማጥለያ ተጠቀሙ። እንዴት እንደሚያምር በዚህ ትሪትመንት የማያድግ ጸጉር የማይቀየር ጸጉር የለም። ስለዚህ ሁሉም ሶስቱም ሙዝም፣ ሩዝም፣ ካሮትም በጣም ለፀጉር ጥሩ ጠቃሚ የሆኑ ነገሮች አሏቸው። እዚህ ጋ እናንተ ያላችሁን ቅባት ማድረግ ትችላላችሁ። እኔ ያለኝን ፈሳሽ ቅባት ከባለፈው እንደም ቪዲዮን ለቅቄላችኋለሁ። የሮዝመሪና የቅርንፉድ ነው እሱ ስለነበረኝ አላለቀም ነበረ። እሱን አደረግኩኝ። እናንተ የፈለጋችሁትን ያላችሁን መጠቀም ትችላላችሁ። ሌላ ነገር የጨመርኩ እንዳይመስላችሁ ቅባት ነው፣ ኖርማል ነው። ትሪትመንት ስትጠቀሙ ግዴታ ያላችሁን ቅባት ጨምሩ፣ ግዴታ ስለሆነ። በተለይ ደግሞ እሩዝ ስትጠቀሙ ቅባት ያስፈልገዋል በደንብ ማለት ነው። እንደ አቮካዶ ይሻላል። እሱም ራሱ ትንሽ ያስፈልገዋል፣ አድርጉ። ግን እንደ አቮካዶ ይሻላል እንጂ ትሪትመንት ስትጠቀሙ ዝም ብላችሁ እንትን አትበሉ፣ ያለ ቅባት አትጠቀሙ ለማለት ነው። ስለዚህ እዚህ ጋር እንዴት እንደሚያምር እዩት፣ እና ቀንሽ እዚህ ጋር አስቀምጫለሁ ብያችኋለሁ እና የማማዬን ጸጉር እንደምታዩት ነው። ትንሽ ነበረች፣ በጣም ትንሽ ታስራ ጸጉሯ ከአንድ ጣት ውፍረቱ ከአንድ ጣት ቴክነሱ ከአንድ ጣት እንትን አይልም ነበረ አይበልጥም ነበረ። በጣም ስስ ነበር ጸጉሯ እንደምታዩት። እንድታምኑኝ ፎቶውን አስቀምጫለሁ። እና ይሄ ትሪትመንት በጣም ብዙ ጊዜ የምጠቀምላት ነው። በጣም ወዛም ያረጋል ጥቁር፣ በጣም አሪፍ ነው የሚያረገው እና ተጠቀሙት። በእናታችሁ እውነት ታመሰግኑኛላችሁ በኋላ ማለት ነው። ስለዚህ እንድታምኑኝ ነው ፎቶ ማስቀምጠው። ገባችሁ? ስለዚህ በወር አራት ጊዜ መጠቀም ትችላላችሁ እያስቀመጣችሁም እንደነገርኳችሁ ስለዚህ በዚህ ትሪትመንት በጣም ፀጉራችሁ ላይ መቶ በመቶ በሚል ደረጃ እርዝመት፣ ለጥቁረቱ፣ ለወዙ፣ ለብዛቱ የሚነቀል ከሆነ ፀጉርሽ ያቆማል። መቶ በመቶ እውነት። ስለዚህ እኔ ደግሞ ልጄ ላይ ያረጋገጥኩት ራሴ ላይ ያረጋገጥኩትን ነው ለእናንተ ሼር የማረገው። ልጄን የማልቀባትን ነገር ለእናንተ መጥቼ እዚህ ቪዲዮ አልሰራም። እውነቴን ነው፣ ለቪው ብዬ ማለት ነው። በጭራሽ እንድታምኑኝም ነው ልጄ ላይ አፕላይ እያረኩ ማሳያችሁ፣ የቀባኋትን ማሳያችሁ። ስለዚህ ተጠቀሙት እላችኋለሁ። ለውጡን ትነግሩኛላችሁ በኮሜንት። ሼር ላይክ፣ ሰብስክራይብ አትርሱ። ሰብስክራይብ ያላረጋችሁኝ ቤተሰብ እህቶቼ ፕሊስ ሰብስክራይብ አድርጉኝ። ላይኩም ለእኔ ይጠቅመኛል። ሼር አድርጉልኝ ይህንን ቪዲዮ ከወደዳችሁት። አብዛኞቻችሁ ሰብስክራይብ ሳታረጉ ነው የምታዩኝ እና ለእናንተ አትጎዱም፣ ለእኔ ይጠቅመኛል። ሰብስክራይብ አድርጉኝ ፕሊስ። ስለዚህ ተቀብታችሁ እፍና አድርጋችሁ በፌስታል ሻሻ አስራችሁ አርባ ደቂቃ አንድ ሰዓት አቆይታችሁ ታጠቡት። በእርጥቡ ቅባት ተቀቡት። ጉንጉን አርጉት ፀጉራችሁን። ከዛ አለቀ በቃ እና እወዳችኋለሁ። ቻው